ትራምፕ የሼክ ዛይድ ታላቁን መስጊድ በዛሬው ዕለት ጎብኝተዋል። የፕሬዚዳንቱ የዛሬው የአቡዳቢ ጉብኝት ዓላማ በሰው ሰራሽ የማሰብ ችሎታ ወይም ኤአይ ፣ ንግድና መከላከያ ዘርፎች ላይ ትብብርን ማጠንከር ላይ ያለ መሆኑን የተገለጸው፣ በትናንትና የኳታር ቆይታቸው ወቅት ትራምፕ በቢሊዮን ዶላር የሚገመተው የንግድና የመከላከያ ስምምነቶችን መፈጸማቸው ይታወቃል። የዛሬውን ጉዞ ተከትሎ አቡዳቢ በአሜሪካ 1.1 ትሪሊዮን ዶላር ኢንቨስት ታደርጋለች ተብሎ ይጠበቃል። ይህ በእንዲህ እንዳለ ትራምፕ ከኢራን ጋር የኒኩሌር ስምምነት ለመደምደም መቃረባቸውን አስቀድሞ በዶሃ ኳታር በተካሄደ የውይይት መድረክ ላይ ገልጸዋል። ኢራንም በተወሰነ መልኩ ለውይይቱ ተስማምታለች ሲሉ ፕሬዝዳንቱ ተደምጠዋል። ትራምፕ በኳታር ቆይታቸው ወቅት ከኳታር ኤሚር ሼክ ታሚም ቢን ሐማድ አልታኒ ጋር ተገናኝተው ከመከሩ በኋላ ኳታር ከቦይንግ 210 ጀቶችን ለመግዛት የ200 ቢሊዮን ዶላር ስምምነትና በመከላከያ ዘርፍ 38 ቢሊዮን ዶላር የወደፊት ኢንቨስትመንት መፈጸሙን አስታውቀዋል። ትራምፕ የስምምነቱን ዋጋ ተከትሎ የሰጡት ማብራሪያ ከዋይት ሀውስ መግለጫ አጥፍ አድርጎ መግለጻቸው ዝግፍ ፈጥሮ ውሏል። በሌላ በኩል በፕሬዝዳንቱ የባረሰላት